ማለት ነው። ጠጋ ብዬ ምናምን ወደድኩት። ምን መሰላችሁ? ይሄ በእንትን በመርፌ የተሰፋ ነው ከላዩ ላይ ማለት ነው። ወይን አይለቅ ወይን አይገፍ ወይም ምን አይልም። ፈከት ያለችናት ያለች ማለት ነው። በእንደዚህ ሁኔታ ከነ ከሽከሹ ከነ እንትኑም ማች አድርጌላት ነው ደግሞ እኔ ማለት ነው። ጨርቁ እንግዲህ ራሱን የቻለ ነው። ይሄን ይመስላል። አዘዘዘርኩ እንድታዘኝ ፈልጌ ሳይሆን በነገራችን ላይ ወላ ያኔ የሰው ልጅ ታውቂያላችሁ የሆነ እንትን ነገር ነው ማለት ነው። ገና ወደ አዲስ አበባ የሚላክ ነው ማለት ነው። እንደዛ ሪክክ በበልሜሉ ሽካሪቄ ነው ማደርስላት ማለት ነው። እንደዚህ ነው የጠለበችኝ እሷም። ያው ሶስት መቶ ሀምሳ ሊትር የሚባለው ነው ማለት ነው። እዚህ ጋር እንትን እንዳለው ሶስት መቶ ሀምሳ ሊትር ነው ብዙ ከረን ነው ማለት ነው። እቃም ከፈለጋችሁ በእንደዚህ ሽግ አርግታችሁ በቀላሉ ይሄዳል ማለት ነው። ሳይን ገላታ መሳይል አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ናቸው ከኛ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። ከናንተ ጋሳ እንዴት ነው ሀባይቢ? ሁሉ ሰላም ነው። ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬም በድጋሚ ብቅ ብያለሁ ማለት ነው። በስራ ቦታዬ ነው የመጣሁት እንግሊዝ ዛሬም ደግሞ ፈከት ተባለ መልኩ ነው የመጣሁት። የዛሬ ጉዞ የሚሆነው ወደ ሀይቅ ነው ማለት ነው። ይሄ ብቻ አይደለም ይቃጠላል፣ ብዙ የተለያየ ነገሮችን አሉ ማለት ነው ውዶቼ እንግዲህ ላይክ ሼር ሰብስክራይብ ማድረግ አትርሱ። የትም ሀገር ሆናችሁ ደግሞ ኢትዮጵያ ውስጥ መኪና የሚገባበት ሙሉ ማዘዝ ትችላላችሁ። እናደርሶዋለን ማለት ነው ውዶቼ። እሱን እንድታቁ ፈልጋለሁ ማለት ነው። ለጓደኛ ለቤተሰብ ደግሞ ሼር ሼር ብታደርጉ በጣም ደስ ይለኛል ማለት ነው። ብታበረታቱኝ ውዶቼ። ዛሬም እንግዲህ እንደተለመደ በሌላ ቪዲዮ ነው የመጣሁት ያው አዲሱ ቤት ከገባው ወዲህ አዳዲስ ጨርቆችን ነው ማለት ነው እጄላችሁ እየመጣ ያለሁት። ያው እንደ ነገርኳችሁ መጅሊስ ናፍቆኛ ናፍቆኛል እንግዲህ በሰፊው ደሞ በሱ መመጣ ነው የሚሆነው በጣም ስለናፈቀኝ። መጅሊሱንም እዘዙ። ደሞ ጥራቱን ብፈልጉ እኮ ጥንካሬው ሌላ ነው። ከኔ እንዲርቅ አልፈልግም ማለት ነው። ይሄ እንግዲህ ዛሬ አዲስ ጨርቆችን ነው ይዤላችሁ የመጣሁት። እንደተለመደ ባለፈው እንዳያሳየኋችሁ ይሄ አዲስ ጨርቅ እንግዲህ፣ ባለፈው ይሄ የለውም፣ ይሄ የለውም፣ ይሄ የለውም፣ ይሄ የለውም ማለት ነው። የሰው ልጅ እንግዲህ ምርጫችንን እንይለያያል እንደምናውቀው፣ ሁላችሁንም ማለት ነው እኔ ሌላ ነው የምወደው፣ እናንተ ሌላ ነው የምትወዱት። ይህ ዛሬ ከስተመራችንን ደግሞ እንደዚህ ከሽከሽ ይሆንልን ብላለኝ ማለት ነው። በንደዚህ በምርጫዋ መሰረት ነው የተሰራላት። እንዴት አያችሁ ወዶች በጣም ነው የሚያምረው ማለት ነው። ሌላ ነው እንግዲህ በነገራችን ላይ ግን እኔ እንደዚ የበዛበትን ደስ አይለኝም። ምክንያቱ ቆሞውን ደብቆታል ማለት ነው። እንዳው ትንሽ መሀል ላይ ያለውን ነው እንጂ ሞላ ብሎ የሚታየው። ሌላዎች አሁን ይሄ ጌጥ ስላለ እንትን ብሏል። ወይም ደግሞ ይሄና ይሄ ቀርቶ እችና ዙሯን ብቻ ቢሆንም ኖሮ ያምራል። አሁን ግን እንደዚህም ያምራል። ቤት በጣም ፍቅት ያደርጋል ማለት ነው። እኔ እንግዲህ እንደ ድሮ አይደለም ቤቴ እንደ ነገርኳቸው አዲስ ቤቱ መደርደሪያ በዚህም በዚህም ስላለ በዛ ላይ ደግሞ ሲንጀሮቹ በዚህ ስለ እንትን ስለሆኑ ብዙ እንደዚህ እንደበፊቱ ከነ መጋረጃ አርጌ ደርደሪ ምናምን ለማሳየት እንደ ልብ አልተመቸኝም ማለት ነው። ማረግ የቻልኩት ምንድን ነው፣ በአንድ ፍራሽ ቀልጠፍ ብዬ መምጣት ነው ማለት ነው። ለሲምብል ይሄን ያህል ካሳየኋቸው እሱ እነሱ ደግሞ ያዘዙትን ነገር ማየት አለባቸው ብዬ ስለማስብ ነው። በነገራችን ላይ ማለት ነው ደግሞ እነሱም ደስ የሚላቸው ያዘዙትን ነገር ሲያዩት ነው ማለት ነው። ዶቼ ደግሞ የሁላቸውም እንደዙ እያሳየኋቸው እልክላችን ነው የሚሆነው ማለት ነው። ያዘዛችሁትን ማየት አለባችሁ። ውዷ አሁን ወደ ሀይቅ ያልኩት አስር ትራስ በእንደዚሁ ሁኔታ አላት ማለት ነው። በሚያምር መልኩ ጨርቋ ራሱ ለየት ያለ ነው፣ ዲዛና ራሱ ማለት ነው። በእንደዚሁ ሁኔታ ከነ ፍራሹ አላት ማለት ነው። በሃይፉ ሁኔታ ተዘጋጅቶላታል ማለት ነው። በእንደዚህ ሲለብስ እንግዲህ እንደዚህ ነው የሚሆነው ማለት ነው። እንግዲህ የራሷ ላይ ሶስት ፍራሽ አላት። ድርድር ስታረግና ስትፈርሽ ምን ያክል እንደሚያምር ቤት እንዴት እንደሚፈካ ሁላችንም እናውቃለን ማለት ነው። በነገራችን ላይ እች ደግሞ ሻም ታረጋለይ ማለት ነው። ወርቃማ ናት በጣም ይሄ ኦሞና ይሄ ማቻርጓል። እቺኛ ደግሞ ወርቃማ ከሽከሹና እችኛዋ ጋር ማቻርግላታለሁ ማለት ነው። ማሻአላ በጣም ያምራል። ብዙ ልጆቹ ደግሞ የምትጠይቁት ይሄ አይገፈም እንዴ ወይና አይለቅም እንዴ ምናምን የምትሉት አላችሁ ማለት ነው ይሄ ፋብሪካ ራሱን ነው ማለት ነው በመርፌ የተመታ ነው ማለት ነው እዛው ላይ የተሰፋ ነገር ነው አይለቅም እኔ እንዳው መጀመሪያ ላይ ይሄ ሳይ የሆነ እንትን ነገር አለ ምና እሱ ምስሉኝ ነበረ አሁን ሳስበው ሳየው ማለት ነው ጠጋቢዬ ምናምን ምንም ወደድኩት ም መሰላችሁ ይሄ በእንትን በመርፌ የተሰፋ ነው ከላዩ ላይ ማለት ነው ወይን አይለቅ ወይን አይገፍ ወይ ምን አይልም ቢለቅ እቺ ነገር ብለቅ ነው ማለት ነው። ሌላው ግን ምንም አይሆንም። ጠንካራና ሀሪፍ ልብስ ነው ማለት ነው። ሀሪፍ ሀሪፍ ነገሮች አሉን ማለት ነው። ቤተሰቦቻችን ሁናችሁ የምታጡት ነገር የለም ኢንሻአላህ። እና ወዶች ይዛሬ ይሄን ይመስላል ማለት ነው። እንደታያችሁ ሁላችሁም እንደሚመቻችሁ ተስፋ አደርጋለሁ። ፈከተ ያለችናት ማለት ነው። በእንደዚህ ሁኔታ ከነ ከሽከሹ ከነንቱኑ ማቻር ይገላጥ ነው ደግሞ እኔ ማለት ነው። ጨርቁ እንግዲህ ራሱን የቻለ ነው። ያው ደግሞ እኔም በሚችለው ነገር በእንትኔ አርጌላታለሁ ማለት ነው። እንደዚህ በእንደዚህ ሁኔታ በሚያምር መልኩ አዘጋጅቼላታለሁ። ወዷም ደግሞ ቤቷ አፈራርሻ ለቤተሰብም ከሆነ እንግዲህ የሚደሰቱት አላ አድርጋት ማለት ነው። እንግዲህ በዓል መጥቶ ሁላችንንም ለምን እንኳን ቤት ልብሳችን ራሱ ቀየር ካላረግ ነው ይደብረናል፣ ማለት ነው። ለበዓል እንግዲህ እንደዚህ ፈከት ሲልና ባንድ ሲፈራረስ ደግሞ ደስ ይላል። ድናናት እኮሱ አሞላ ማለት ነው። ምን ያክል ለመኖር ነው ማለት ነው። ዶቼ ይሄን ይመስላል። አዘዘዝ ዛርኩ እንድታዘኝ ፈልጌ ሳይሆን፣ በነገራችን ላይ ወላሂ ያኔ የሰው ልጅ ታውቂያላችሁ፣ የሆነ እንትን ነገር ነው ማለት ነው። እና ብቻ ኸይር ነው። የሆነ ነገር ለነገ የሚባል ነገር የለም፣ ምክንያቱም ሞተ ያለ ሰው ያኔ ማለታችን አይቀርም የሰው ልጅ ነንና። ቢሆንም ደግሞ እንግዲህ ቤተሰቦቻችንን ማስደሰት ዛሬ ላይ ነን ማለት ነው። የነገ ዋስትና የለንም። ለማን ነው ይሄን ይመስላል። ብዙ ምን እንትን ነገር አልችልበትም። ዞሮ ዞሮ ዛሬ ለውዳ የተዘጋጀ ይሄን ይመስላል። እናንተም የምትፈልጉት ልጆች ካላችሁ ስልክ ቁጥሪን አስቀምጥላችኋለሁ ማለት ነው። ኮሜንት ስር ደግሞ ሊንክ አለኝ፣ እሱን አስቀምጥላችኋለሁ። የቴሌግራም ሊንክ ነው። ያማረጣል ማለት ነው። እንደዚህ አዳዲስ ነገሮችም እንደዚህ ሁሉንም ነገር እዛ ላይ ስለሆነ የምንለቀው፣ እሱን ገብታችሁ እዛ ውስጥ መምረጥ ትችላላችሁ። በሚፈልጉ ካረንዲዛ ማለት ነው። ወዶቼ፣ ይሄን ይመስላል። ቤታችንን እንግዲህ ፉል ብሏል ማለት ነው። አዲሱ ቤት በእንደዚህ ሁኔታ ሳምር ያለው ይሁን። መጅልስ ጨርቅ ነው የደረደርኩት ምን መሰላችሁ? አለመጅልስ ጨርቅ አይሆንልኝም እኔ ማለት ነው። ዚጋ ቢኮክ ትላላችሁ፣ ይሄ ትላላችሁ፣ ዚጋ ትላላችሁ ማለት ነው። ያማርጣል ማለት ፈልጌ ነው። እነዚህ እነዚሁን ከፋዮች ናቸው። አዲስ ጨርቆች አሉ እንዲሁ እንደዚህ ያሉ። እናንተ በመርጫቸው መሰረት እንግዲህ ማዘዝ ብቻ ነው ከእናንተ የሚጠበቀው። እኛ ደግሞ ያላችሁበትና ደርሶአለን። እንደዚህ ደግሞ በበል ሜል ምናምን አርግተን እናደርሰዋለን ማለት ነው ውዶች። አሁን ይሄ ትራስ ልብስ ነው የያዘው። ወገና ወደ አዲስ አበባ የሚላክ ነው ማለት ነው። እንደዚህ አርጌ በበል ሜሉ ሽጌ አርጌ ነው ማደርስላት ማለት ነው። እንደዚህ ነው የጠለበችኝ እሷ። ሶስት መቶ ሀምሳ ሊትር የሚባለው ነው ማለት ነው። እዚህ ጋር እንትን እንዳለው ሶስት መቶ ሀምሳ ሊትር ነው ብዙ ከረን ነው ማለት ነው። እቃም ከፈለጋችሁ በነዚህ ሽግ አድርጋችሁ በቀላሉ ይሄዳል ማለት ነው። ሳይን ገላታ መሳይል እንግዲህ አዲሱን ቤቴ በነገራችን ላይ በሰፊ ያሳያችኋለሁ ማለት ነው። ኢንሻ አላህ ይህን ይመስላል ዛሬ ይዤላችሁ የመጣሁት ላይክ ሼር ሰብስክራይብ ማድረግ አትርሱ። አበረታቱኝ። የትም ሀገር ሆናችሁ ማዘዝ ትችላላችሁ። ኢትዮጵያ ውስጥ መኪና የሚገባ በሙሉ እናደርሳለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።